ሰላም የኔ ውዶች፣ እንዴት ናችሁ? ደህና ናቸው። በጣም ደህና ነኝ። እሩታ እናብረሽ፣ እንደዚህ አምሮባቸው መጡ። ኦ ማይ ጋድ! ዱባይ ላይ እየተንፈላሰሱ ነው። በጣም አምሮባቸዋለ። ማንኛውም፣ ይሳቅ ደግሞ አይኑ ቀይ ሆኖ እያለቀሰ ነው መሰል። ስቶሪው ላይ አሁን ፖስት አድርጓል። እኔን ወንድም አለም፣ አይዞህ አይዞህ። ማርክ ደግሞ የአይጥ ቡጫጭ ታቀፎ መጥቷል። አረ አይጥ አይደለም፣ ዱበል ጎንደር የውሻ ቡችላ። አረ አይደለም ጨንጀል ናት። እንዴት ናችሁ? ኔ ማሮች ኔ ውዶች ደህና ናችሁ? በጣም ደህና እግዚአብሔር ይመስገን፣ ክብሩ ይስፋ። ዛሬ በአዲስ ቪዲዮ ከቻ ሀሳብ እያለው እንግዲህ ሰሞኑን ሁልሽም እያሽቃበጥሽ ነው፣ ሰርግ ልንሄድ ነው እያላችሁ፣ በተለይ ዱባይ ያላችሁ ሰዎች ሰርግ ልንሄድ ነው እያላችሁ ነው። ዞሮ ዞሮ ግን እኔ ካሜራ ማን ሆናችኋለሁ፣ አታስቡ። የምትለብሱትን ልብስ አስተካክሉ። እኔ ከካሜራ ጀርባ ሁኜ እሄዳለሁ። ግን ሰርጉ ላይ በቪዲዮ መታየት አልፈልግም፣ ምክንያቱም አንቺ የፍቅር ደጋፊ ነሽ አሽቃባጭ ነሽ ምቀኛ ነሽ ስለምትሉኝ ተናድጄባችኋለሁ። ነገር ግን የሰርጉ አልቀርም። ዞሮ ዞሮ እየሰርጋቸው ለት እኔም እገኛለሁ ሄደ አሰብ ያለው እኔ ማለት ነው። ፍቅርዬን በጣም ነው መወዳት ግን ደግሞ ጠያት ብትሉኝም ልጠላት አልችልም። ነገር ግን እና አብረሽንም እጠላችኋለሁ ማለት አይደለም። እወዳችኋለሁ እኮ፣ አደንቃችኋለሁ። ግን ሲዋሹ በጣም ስለሚያናድዱኝ እናገራችኋለሁ። ነገር ግን የሰርጋቸው ሄጀ ጉልበታቸው ስር ደ ወድቂ ይቅርታ አድርጉልኝ እንደዚህ እናንተን ስለተናገርኩ። ከዚህ በኋላ ስለናንተ ማሽቃበጤን እቀጥላለሁ ብዬ ሄጀ አንድ ቪዲዮ ሰርቼ ታያለሽ። እያንዳንድሽ ማለት ነው ሽ ዝቅ ብዬ ነው የምሄደው። ደግሞ ቆንጅዬ ቀሚስ ምረጡልኝ እለብስና እሄዳለሁ ማለት ነው። እና ግን ካሜራ ላይ እንደማልታይ ከካሜራ ጀርባ ቀርጨ ቪዲዮ የሰርጉሎት እንደሄድኩ ላሳያችሁ እፈልጋለሁ ማለት ነው። እንግዲህ የሰርጉ ቀን እየተቆረጠ ነው። ዱባይ መጥቶም የሰርግ ቀን ይቆርጥላችኋል። ኦላላ። ለማንኛውም ግን ሩታ ኢንስታግራም ምናምን ምናምን ቀውጥ አድርገዋለች አቤት ሴቶች ግን ስንወድ ፎቶ ምናምን መፖሳሰት፣ አቤት እዩኝ እዩኝ ምናምን በጣም ነው የምንወደው። ዞሮ ዞሮ ግን አምሮባችኋል፣ ተመችቷችኋል ማለት ነው አይደለ? እና በጎችዬ ደግሞ ፉንጥስጥስ እያሉ ነበር። በተናይ ትናንትና ላይብ ገብተው እናት የሚሆኑት ጠፋቸውን። እምላችሁ በቅ ምን ልበላችሁ። ወይ ህዝቤ ህዝቤ በማሽቃበጥ በሽታ ተይዞ አይደል እንዴ ጋይስ። እና እንግዲህ እንደምታዩቸው እምር ድምቅ ብለው መጥተዋል። በነገራችን ላይ አምሮባችኋል። ዱባይ የተመቻ ብቻችሁ ይመስላል። ያው እኛ መውቀቱን ብናቀውም ለእናንተ ቢከብዳችሁ ግን ደግሞ ልመዱ ትልላችሁ እፈልጋለሁ። ሰው ብዙዎቻችሁ ሀብረሽ ፍቅርዬ እንደሚያገባ ዳኒ ሩታ እንደሚያገባ ምናምን ምናምን ማርከ ጽጌ እንደሚያገባ ምንድን ነው እናንተ የምትቀባጠሉት? ሲጀመር ፍቅር አብረሽን እስካሁን እንደምትፈልገው ነው እንዴ የምታውቀው? ምንድን ነው ጅል መሰለቻችሁ እንዴ? እንዴ እሷ ኮ ትልቅ ሰውና በጣም ጎበዝ ሴት ናት። ማንን መምረጥ እንዳለባት ማንን ማግባት እንዳለባት ታውቃለች። ብትፈልገው እኮ በፊት ታገባው ነበረ እንዴ። ስለማትፈልገው እኮ ነው የተወችው። እሷ ናት የተወችው እንጂ እሱ አይደለም የተዋት። በቃ አልፈልግም፣ ካንተ ጋር መሆን አልፈልግም ብላ ሄደችው። ሰው እኮ ናት እንጂ እሱ ሂጂልኝ አልፈልግሽም አይደለም ያላት። ሰው ፍቅርን የሚያገባው ምን ማለት ነው? የተዘጋ ፋይል የምትከፍቱት እራሳቸው እኮ ናቸው፣ ደጋፊዎች እኮ ናቸው እንደዚህ የሚሉት የሚያወሩት። ሳጠር ምን ይላሉ? የፍቅር አድናቂዎች አብርሽ ፍቅር እንደሚያገባሉ? ኧረ አላሉም። በስመ አብ ወወልድ አላሉም። ሲጀመር ማለት ነው በፊት ራሱ ስትሰራ ፍቅር ከአብርሽ ጋር ስትሰራ አይሆናትም ይሄ መናጢ ሊገላት ነው፣ ከሱ ተለይ፣ በቃ ከሱ ጋር እንድትሆኝ አንፈልግም ነው ሲሏት የነበረ እንጂ ፍቅርና አብርሽ ጋር ትሁን አላሉም። በፊት ቪዲዮ ስትሰራ ራሱ እንደዛ አላሉም ነበር ሲሉ የነበር የአብርሽ ብቻ ደጋፊ የሆኑ ሩታን ደግሞ ብዙም የማትመቻቸው አብርሽም ብቻ የሚደግፉት ግን ከፍቅር ጋር እንድትሆን ይመርጡ ነበረ፣ ኮመንት ላይ ከፍቅር ጋር ከፍቅር ጋር ፍቅርን ግን የእውነት የእውነት የሚወዷት ከአብረሽ ጋር ቪዲዮ ስትሰራ ራሱ በቃ አብረሽ አትሁኝ፣ ከሱ ጋር አትሁኝ፣ ይጎዳሻል፣ ትከፍ ያለች ትበድ ያለሽ እያሉ ለእሷ ምክር ነበር ሲሰቋት የነበር እንጂ ጭራሽ ይጋቡ ምናምን ብለው አላሽቃበጡ። ምክንያቱም የእውነት ስለሚወዷት ማሽቃበጥ አይመቻቸውም። ሰው ፍቅርዬ አብረሽ ልታገባ ነው ምናምን ምናምን የምትሉ ሰዎች ራሳችሁ አምጥታችሁ አንቹ ታሩጩ አንቹ ታመጩ እናንተ ናችሁ እንጂ ያላችሁ የፍቅር ደጋፊዎች በጭራሽ አብረሽ ልታገባ ነው ብለው አንድም ቃል ካንደበታቸው አልወጣም። እናንተው ግን እራሳችሁ ዝም ብላችሁ ዘው በዘው ፈጥራችሁ ስጋታችሁ፣ ያው ሩታ ታውቃላችሁ፣ በፍቅር እንደምትሰጋ ስጋት አላት። አሁን እራሱ ዱባይ ብትመጣብኝስ እያለች እንቅልፍ የላትም ነው የምላችሁ፣ ስትቃዥ ነው የምታድረው። እና ያው ምርጥና ተመራጭ ልጅ ስለሆነች ምናልባት አብርሽ ቢመርጣትስ፣ ያው ተኝቶ ከሩታን አቅፎ ፍቅር እንደሚያስብ እያላችሁ በውስጣችሁ ስለምታስቡ ያው ፍቅር እንደሚያገባ ትላላችሁ። ና ፍቅር ሲጀመር አትፈልገውም። ገባችሁ አይደለ? እሱ ቢፈልጋትም እሷ አትፈልገውም ማለት ነው ያው ዳኒ ሩታን የሚያገባላላችሁት ያው ምንም ማድረግ አይቻልም። ማግባት አይችልም፣ ግን ውሽማ ሆን ትችላለች። ከዛ ውጭ አሁን ሊያገባት ይችላል ያገባታል የሚለው እሳቢያችን ቢቀር ይሻላል። ይልቁንስ ከጽጌ ጋር አጣምሮት ከጽጌ ጋር አጣምሮት። ከዛ ውጭ ግን ፍቅርን እዚህ ጋር ባት ጨምሯት እኔ አሁን ፎቶ ያመጠው እንደዚህ ስትሉ ስለሰማው ነው። ገብቷችኋል አይደለ? ፍቅር ብትፈልገው በፊት ታገበው ነበር። ሰው ደግሞ ደጋፊዎች ዝምብላችሁ እንደእናንተ እንደእነ እንትና ደጋፊ አይደሉም፣ በነገራችን ላይ የፍቅር ደጋፊዎች ማለት ነው። ምን ድራማ እንደምትሰራ ስለሚያውቁ፣ አሁን የፍቅር ደጋፊዎች ሲያለቅሱ አይታችሁ ታውቃላችሁ? ያለቅሳሉ። እነሱ አሁን ጃዛቤት ተቀምጪ እያሉ ያለቅሳሉ። በጭራሽ አያለቅሱ። ገብቷችኋላ። ልክ እንደሷ ቆፍጠን ያሉ ናቸው። የምሬ ነው። የእነሱ እንደ በግ የሚለውን ስም እንዴት አድርገው ፈልገው እንዳገኙላቸው የበጎቹ እነሱ ደግሞ ማልቀስ ያደረጉትን ነገር ደግሞ ሶሻል ሚዲያ ለምታዩ ያወራሉ። ደግሞ የተደረገ ነገር ለምትወዱ ያደረጋችሁትን ነገር አታውሩ። እንዲያድርጌለት ነበር የጃዛ ቤት ተቀምጬ የሶስት ወር ደሞዝ ልኬ፣ ሱፍ ልኬት፣ ቴሌቪዥን ልኬ እያላችሁ የሰጣችሁትን ነገር አታውሩ። ገብቷቸዋል። አንደዚያ አይባልም። በጣም ለወረው ሰው ይስቅባቸዋል። እና የፍቅርዬ ደጋፊዎች በነገራችን ላይ ማለት ብልጥ ናቸው፣ ጎበዝ ናቸው። ድራማ ስትሰራ ይገባቸዋል። አያለቅሱም። በቃ ምን ልበላችሁ፣ ምን ማድረግ እንዳለበት ያውቃሉ። እንትና እንደዚህ የቅናት መንፈስ ምናምን የላቸውም። ፍቅርን ከነኳት ብቻ ነው ስለ የእነ እንትናን እንትን የሚሉት እና ሲጀመር ስነ ስርዓት አላቸው። የምርቁም ነገር ማለት ነው። በቃ ሰው ቢያጠፋ እንኳን አምጥተው ይመክራሉ እንጂ እንደነሱ አይሳ። እነዚህ እኮ አሮጊት ናቸው። በቃ ይወጣሉ፣ ፎቅ ላይ በቃ እንዲህ ነው የሚሳደቡ። ትልልቆቹ ሰዎች ደግሞ የስለ አድኖ ምናምን ፕሮፋይላቸው፣ በቃ እነሱ ፕሮፋይላቸውን ሲያሰሙና ውስጥ ማንነታቸው በጣም የተለያየ ናቸው። ደግሞ አሮጊት አሮጊት በስማም የተጨማደዱ እንደ ወይ አያምር ወይ አያፍሩ። አሁን እነዚህ ናቸው። አሁን እንግዲህ ሰርግ ላይ ቆመው ሚዜ የሚሆኑት ወይኔ ወይኔ! ከንፈራቸው የተጣመመ ጸጉራቸው እንደ ቁንጫጭት እንደዚህ ወደ ላይ የቆመ በስማም ወልደ መንፈስ ቅዱስ። ቅናታ የሚል ሰው እኮ አይጠፋም፣ እና ቅናታም ለምትሉኝ እኔማ ሰታት ተብዬ እና አብሮች ሰርግ ጋ ሄጅ በጎቹን በደንብ ነው የማያቸው። እንደው በተለይ እዚህ ፎቅ ላይ ወጥቶ የሚሳደቡት እኔን ሁሉ አንድ ቀን ጥብ አድርገው ያሰጣችኝ ሴትዮ ማለት ነው ኢትዮጵያ ሄዳ እየዋት እግዞ ምን እንደምታከል እኔን ምናለች እች ስጋቅብ እንጨት ቆዳ ራሁን ወፍር ያሉ ክብሩ ይስባል መዳን ያለም አሁንማ እንደምታይ ድሙሽ ቡሽ ብያለው ማለት ነው እና ሳያት ማለት ነው። ምን ልበላችሁ? ኩንታል ናት ኩንታል። እግዞ ማረነ ክርስቶስ ስማ እንዳንቺ ከመሆንም እንደዚሁ ድርቅ ቢቀር እና አሁንም ቀስ ብዬ ከኋላ እየተንሸዋከኩ ማለት ነው። ማን ማን እንደሆኑ በጎቹን በደንብ ባያቸዋለሁና፣ ሰርጉን የሚሄዳለሁ ገርማቸዋልና፣ ምን እንደተፈጠረ ከትቤ ትክክለኛውን ነገር ነው። ውሸት ምናምን አልጨምረም እና ምን እንደተፈጠረ ለሁልሽ ምነግርሻለሁ። ስድባችሁን ደግሞ ቀጥሉበት፣ የኔ በጎች ባ Ha በጣም ነው የምወዳቸው። ነው ደስ ባይ ባይ። ሰላሙን ወደኛ እውነት በመጥፎ ነገር አትዩብኝ።